ማዶ የሚታያችሁ ደግሞ ይሄ ጭሳማ መስሎ የሚታያችሁ ቦታ ቁሩ ነው፣ ብርዱ። የጥቅምት አበባ የተባለለት ወቅት ይሄ ነው ማለት ነው። ቁርሴን እበላለሁ። አሁን ቀጥታ ወደ ሻወር ገብተናል። ውሃችን ውሃችን በሚገባለሽ ዮሃ ዮሃ አበባዬ። ሰላም የተወደዳችሁ ተመልካቾቻችን እንዴት ናችሁ? እንግዲህ እስከ ሁለት ሰዓት የሚኖረን ቆይታ ልዳስላችሁ። በጠዋት ተነሳሁ። ጸሎት የግድ ነው። ከጸሎት በኋላ ምን እንደማደርግ ላሳያችሁ፣ ተከተሉኝ። እስኪ ወደ ላይ የወጣሁ ነው ተመልካቾች በጣም ደስ የሚል ቦታ ነው። አሳያችሁ በሚገባ ይህችን ቦታ አይነት ቪው እንዳለ በጠዋት ተነሳሁ፣ ስፖርቴን ሰራሁ፣ ገመድ እንደምታዩት ዘለልኩ። በማዶ ያለውን ደግሞ ቪው እንደዚህ ቀጥ ብዬ ሳየው ቀኑ ቅዳሜ ነው፣ በጣም ደስ ይላል። እስኪ ወጣቶች አታርፍዱ፣ ተኝታችሁ አታርፍዱ። ስሰራ ቆይቼ ኦልሬዲ አሁን ጨርሻለሁ ምናልባትም ለእናንተ ለማሳየት ነው። እንደዚህ ያው በማዶ የሚታያችሁ ደግሞ ይሄ ጭሳማ መስሎ የሚታያችሁ ቦታ ቁሩ ነው፣ ብርዱ ያዝ ያደረገው ቦታ ነው። በጣም ነው ደስ የሚለው። ይህንንም ለእናንተ ማሳየት ወደድኩ። ዋንኬ ሰብስክራይብ አይገባውም ትላላችሁ። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንድትከታተሉት እንጠይቃለን። ደስ የሚል ቦታ ነው አይደል? በተለይ ደግሞ እዚህ ጋር ቆይላ አሳያችሁ ሳያችሁ እዩት እስቲ እዚህ ጋር አድዩ። አበባው ፈንድቋል። በጣም ደስ የሚል ነው። ጥቅምት፣ የጥቅምት አበባ የተባለለት ወቅት ይሄ ነው ማለት ነው። አሁን ወረዲ ሻወር ወስዳለሁ ቁርስ ነበላለሁ። ምናልባትም ትንሽ መጻፍ ማንበብ ካለብኝ ደግሞ አነባለሁ። እሱን እንዳነበብኩ ደግሞ ወደ ቀጣይ ገበያ መሄድ ካለብኝም ወደ ገበያ ልሄድ እችላለሁ ማለት ነው። ይህን የሚመስል ውሎ ካስተናገዳችሁ ወጣቶች ደስተኛ ኑሮ ትኖራላችሁ ማለት ነው። ስለዚህ ደስ እንዲላችሁ በጠዋት ፀሐይ መሞቅ፣ ስፖርት መስራት፣ ውሃ መጠጣት የመሳሰሉ ነገሮች የሚወሩት ቀላል እንዳይመስሏችሁ። ደግሞ በምታዳምጡ ሰዓት መርጣችሁ አዳምጡ መርጣችሁ ተናጋሪ እንድትሆኑ ማለት ነው። ለሌሎች ጥሩ ጥሩ ነገሮችን ታስተላልፋላችሁ፣ ለማህበራዊ ኑሯችሁም ጥሩ ይሆናል ማለት ነው። እስኪ ይህ ቪዲዮ ስንት ላይክ ያስፈልገዋል? በኮሜንት አስቀምጡልኝ። በጠዋት ፀሐይ ትንሽ መሞቅ ስላለብኝ ሻወር ወስድና ተመልሰን እዚሁ ቦታ እንገናኛለን ማለት ነው። አሁን ቀጥታ ወደ ሻወር ገብተናል። የትም እንዳትሄዱ እስከ መጨረሻው ተከታተሉን። ውሃችን ቸክ አደረግን። ውሃችን በሚገባለ ሻወራችን በደንብ እንወስድና ቁርሳችን በልተን የጥቅምት ወር ከአድማስ ባሻገር ያለውን መልካ ምድር ምን እንደሚመስል እዚሁ ቁጭ ብዬ እናንተ ቤታችሁ ናችሁ መከታተል ትችላላችሁ። ላይክ እንዳትረሱ፣ አብራችሁ ቆዩ። ይሞቃለሁ ማለት ነው። ቀጣይ እዚህ ቁጭ ያልኩበት ቦታ በስተጀርባ ቀደም ብዬ ለማሳየት እንደሞከርኩት ቦታውን በደንብ አሳያችኋለሁ። ደስ የሚል ነፋሻማ አየር የተላበሰ ከመሆኑ በላይ የጥቅምት ወራት መሆኑ በይበልጥ የማዶ ገጽታዎችን ተውበው ይታያሉ። ከኔ ጋር ተፈጥሮን ማድነቅ የምትወዱ ተመልካቾቻችን ተመሰጡልኝ። አሁን ረፈድፈድ እያለ ነው። በማዶ አረንጓዴ የተላበሰ ሜዳማ ቦታ ላይ ኳስ የሚጫወቱ ወጣቶች ይታያሉ። በዚህ ወር የገጠሩን መልካ-ምድሩን ሳስታውሰው የበቆሎው፣ የአደይ አበባው፣ የሳሩ ሽታ እዚያው ያለሁ እስኪመስለኝ ድረስ ተመሰጥኩ።

የሞሮቹ ትሪ ወደ ሰማይ እየተመለከትኩ በካሜራ ያለ እናንተ ላጋራችሁ ተመኘሁ ማለት ነው። በተለይ የጥቅምት ወር ገጠመኝ ያላችሁ ሰዎች እስኪ አጋሩን። እንዲሁም የታሳስ የጥር ወርን በገጠሩ ምን እንደሚመስል የማጋራችሁ ይሆናል። እስኪ ምንን በተመለከተ ብሰራላችሁ ደስ ይላችኋል? ሀሳብ አስተያየታችሁን ስጡኝ። እንግዲህ ይህንን ቪዲዮ እስከዚህ ድረስ ስትመለከቱ ስለቆያችሁ ከልብ እናመሰግናለን። በድጋሜ ላይክ እያደረጋችሁ እንዲሁም ሳብስክራይብ እንዳትረሱ እናሳስባችኋለን። አናል አናልቲክስ እንደሚያሳየኝ ከሆነ ብዙዎቻችሁ ሳብስክራይብ ሳታደርጉ እንደምታየው ነው እንግዲህ የሚያሳየኝ። ስለዚህ ታች ያለውን የሳብስክራይብ በተን አንድ ዜ በመጫን ሳብስክራይብ እያደረጋችሁ እንድትከታተሉን በትህትና እንጠይቃለን። የምታደርጉ ለእኛ ዩቲዩብ ሪኮመንድ ያደረግና ሊያበረታታን ስለሚችል ላይክ ማድረጋችሁም እንዳይረሳ ነው የምንጠይቃችሁ። በሌላ መረጥረጥ አድርገን ቆንጆ ቆንጆ በሆነ ቪዲዮ ተመልሰን እስከምንመጣ ድረስ ቪዲዮውን ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ እንድትቆዩ በትህትና እንጠይቃለን። ይመቻችሁ።